እንደ ዛሬ የሐረግ ድራማን እየሳኩና ደስ እያለኝ አይቼው አላቅም። በቃ ያለው አክት በሙሉ በጣም ነው የሚያስቀኝ። በመጀመሪያ ደረጃ በጣም ያሳቀኝ ምን እንደው ታውቃላችሁ? ናታን አይኑ ሲጉረጠረጥ፣ ሲቀጥል ደግሞ ያፊት እንደዛ ቋምጦ መጨረሻ ላይ ሲከፈተር፣ ከዛ ደግሞ የገነት መደናበር በተለይ ጋቢው ሲደረግላት። ብቻ ብዙ የሚያስቅ ነገር አለው። በነገራችን ላይ እንግዲህ ያፊት እንዳሰበው ያው በመጨረሻም እንግዲህ ሊጋቡ ኤፍራታ ልትሞሽር ሽር ብትን ብላ እንግዲህ ይህን ሰርግ ማ ሊያስቆመ ይችላል እያልኳችሁ ነበረ። እኔ እንግዲህ ያው ናታን ሀሳቡን ስለቀየረ የኤፍራታ ሰርግ ይቀራል ብዬ ነበረ። እስከ ዛሬም ቢሆን ኤፍራታ ለናታን ነግረው ቢሆን ሰርጉን ያስቆመው ነበር። ነገር ግን እሱ ወይ እስር ቤት ይገባል እሱ ላይ ከባድ ጉዳ ሊደርስበት ይችላል። ምክንያቱም ይሄን ነገር ሊያስብ አይችልም። ቀድሞ ወይ ለፖሊስ እጁን ይሰጣል ወይም ደግሞ ስለመረጃው መረጃው ይከራከራል። እሷ አለመናገር አሁን ላይ ለኤፍራታ ይጠቅማት ይመስለኛል። ኤፍራታም እንግዲህ ካገባችው በኋላ ማምለጥ ያሰበች ይመስለኛል። ምክንያቱም ከናታን ጋር ስለምትወልዳቸው ልጆች፣ ስላሳለፉት ልጆች ቁጭ ብላ እያሰበችና እያስታወሰች ነበረ። እንግዲህ ሁላችሁም እንዳያችሁት በቤዛ እርዳታና አጋዥነት አማካኝነት እንግዲህ ያፌትና ኤፍራታ ያው ቀለበቱን ሊያደርግላት ሲል ሊጋቡ ሲሉ ሰርጉ ተቋርጧል ማለት ነው። ይሄም እንግዲህ የሆነው ያው የያፌት ጓደኛ ስለነበረ የያፌት ያክስቱ ልጅ የዳግም ጓደኛ ነበረ ሰው ሁሉን ነገር ስለሚያውቅ እኔ ጽዮንን አፈቅራታለው ሲል እያናደደኝ ነበር። በተለይ ቢኒያም ማለት ነው ከጽዮን ጋር ሲያወሩ በወቅስ ከረነፈው ብዬ መደንገጤ ምን የዛሬ ሐረግ ድራማ እንደ ዛሬ አስቆኝ ያቅም። በቃ በተለይ ይሄ ቢንያም እንደዚህ ሲጉረጠረጥ፣ ከዛ ናቷን ደግሞ ጥርፍ ንክስ አርጎ ተነስቶ። የምር ዛሬ በቃ እኔ እንጃ በቃ በሳቅ ነው የጨረስኩት። የምር ከዛ የሉሊት መቅለብ ላ ሉሊት ምን አለ የወሬ ጥማትሽ የወሬ ጥማትሽ፣ ይህን ነገር ካልተናገርኩ ብላ በጭንቅላቷ ተተክላ ራሷን ስታ። ከዛ ደግሞ የቤዛ መቀየር አልገረማችሁም? ብቻ ግን ለቻናል አዲስ ከሆናችሁ ሰብስክራይብ ሳታድርጉ ሲሆን አልኩ እያያችሁኛላችሁት፣ እና እንደ ዛሬ በሳቅ ፈርሻ አላቅም ነው ብላችሁ በቃ ከመጀመሪያው እስከ መጨረሻው ደግሞ በጣም ነው ደስ ያለኝ። እኔ መጨረሻ ላይ ማለት ነው የሰጡት መድኃኒት አይሰራ አልሰራም፣ በቃ ከሰሩ ብዬ ነበር። ናታንም እንዲ አይኑ ጉሽረጥ፣ አይኑ ደም ለብሶ ነበረ። በመጨረሻ ግን ያፌት ሲከፈተር እነሱ ሲስቁ በቃ እኔ ራስ ውስጥ የፍንጥዝ በቃ እኔ እውነት እውነት ሁሉ ነው የመሰለኝ። ና አቤት አቤት! ድራማ አቤት ትወና! በስማ የምር የሚያምር ሐረግ ድራማ ራሱ ሳታይት እንዳልፋችሁ። ከጽናት ቀጥሎ ሐረግ ድራማ ራሱ በጣም ደስ ይላል፣ ይመቻል። እንግዲህ ቀጣይ ክፍል ምን እንደሚፈጠር ታውቃላችሁ። ኤፍራታን ናታን ነው የሚያገባላት። እዛው ላይ ማለት ነው የአፌት ተከፍትሮ ሲወድቅ ናታን ቀለበት ይዟል በኪሱ እንዳያችሁት። ከዛ በኋላ ናታን ለኤፍራታን ቀለበት ያስርላታል ማለት ነው። ከዛ በኋላ ምናልባት ድራማው ሊጠናቀቅ ይችላል ብዬ አስባለሁ። እንግዲህ የመጨረሻው ክፍል ሊሆንም ይችላል የቀጣይ ክፍሉ ማለት ነው። አሁን አለው ግን ደግሞ ቀጣይ ክፍሉ ላይ የመጨረሻ ክፍል ሊሆን ይችላል። ያፌትና ኤፍራታ ከተጋቡ በኋላ ከዛ በኋላ ድራማው የሚያበቃ ይመስለኛል። ወይም ሊቀጥልም ይችላል። ታወቅም መገመት የምንችለው ከቀጣይ ክፍል ጀምሮ ነው። ዞሮ ዞሮ ግን በዛሬው ክፍል የተፈጠሩት ክስተቶች ሁሉም ደስ የሚሉና የሚያስናኑ ናቸው። በመጀመሪያ ደረጃ እኔ በጣም የገረመኝ ነገር ምንድ ታቃለች? የቤዛ መቀየር በቃ እንደዚህ መጥፎ የነበረ ሰው ክፉ የነበረ ሰው በዚህ ልክ መቀየር። እስር ቤት አንዳንድ ሰው እንደሚያስተምርና እንደሚገስጽ እዚህ ድራማ ላይ መማር ትችላላችሁ። እና የቤዛ እስር ቤት ገብታ ስትወጣ እንደዚህ መቀየሯ ጭራሽ ናታንን ኔን ያደርጋለሁ ብላይ የኤፍራታ ጠላት ኤፍራታ ልታስገድል የነበረች ሰው እስር ቤት ከገባሽ በኋላ ኤፍራታን ከዚህ ወጥመድ እያወጣች እንግዲህ እናታንን ያማከረችው ቤዛ ናት ማለት ነው። ከዛ በፊት ምክንያቱም የእንቅልፍ መድኃኒት እናታን ላይም ያፌት ላይም ሞክራ ስለነበረ ይህን መድኃኒት የምታቀው እሷ ስለሆነች ይህን መላ የነገረችው ለናታን ቤዛ ናት ማለት ነው። እሷ ቤዛ ይህን ነገር ስለነገረችው ይሄ ሰርግ እንዲቋረጥ እንደውም ረዳችው። ኤፍራታንም ከዚህ ወጥመድ ልታወጣት ነው ማለት ነው። እንግዲህ ያፌት እዛው ላይ እንቅልፍ ከፍትሮት ጧት ሊነቃ ይችላል ወይም ደግሞ የሚገል መድኃኒት ሰጥተውት ሊሆን ይችላል በዛው ሞቶ ሊቀርም ይችላል። ከሞተ ያው እዛ የታሰሩ ሴቶች በሙሉ ይለቀቃሉ ማለት ነው። ሶ ቤዛ በዚህ ልክ መቀየሯ ናታንንም ረድታ ኤፍራታንም ከዚህ እሳት በማውጣቷ በጣም ደስ ብሎኛል። ሲቀጥል ደግሞ ሉሊት የወሬ ጥማትሽ ሊደፋሽ ነበር፣ ግን ደግሞ ሳይሳካልሽ ቀርቷል። ዞሮ ዞሮ እያሽቃበጠች አብራ ሄዳ ነበር፣ እየቀባጠረች ነበረ። አቤት እኔ ሉሊት እዛ ድራማ ላይ ኮሊ እስከ እነ ተንኮሏን የምወድ ያሰቡት ኖር ቤዛን በፊት በጣም ነበር ምጠላት። አሁን አሁን ደግሞ በጣም እየወደድኳት ነው ቤዛን ማለት ነው። በሌላ በኩል ደግሞ ሄዋን ናት እንግዲህ ሄዋን ሌላ ወጥ መድ ውስጥ ሳትገባ አልቀረችም። ይህን ነገር እስከ መጨረሻው አይታ ቢሆን ኖሮ አሪፍ ነበር ግን ደግሞ ወዲያ ወታ ሄዳ ከሆነ እነዛ ሴቶች ጋር ተቀላቅላለች ማለት ነው። ወታ ካልሄደች ግን እዚሁ ከሆነች ሰርጉን ማክሸፍ ስለሆነ ዋናው ስራዋና ደግሞ እነዛን ሴቶች ከዛ እስር ቤት ማውጣት ስለሆነ ነ ወጥታ ቀድማ ሄዳ ከሆነ ካላስ እዛው ተጨምራ የስቃይ ጽዋ ትንሽ ትቀምሳለች። ካልሄደች ግን ሔዋንም ልታመልጥ ትችላለች ብዬ አስባለው። ዞሮ ዞሮ ሔዋንም ሁኔታውን አይታና ሰልላና ሄደች። ምን በምን እንዳስፈራራት ንገሪን ብትላት ኤፍራታ ልትነግራት አልፈለገችም። ዞሮ ዞሮ ሔዋንም ልትነግራት ስላልቻለች ወታ ሄዳለች ማለት ነው። አሁንም እኔ ያልገባኝ ነገር አንድ ነገር ያለ ምንድነው ታውቃላችሁ? ሰራተኛው አሁንስ ለማን ምሰራው ነው? አሁንም እሷ ሁሉን ነገር እያጠናች ነው፣ ቪዲዮዎችን እየቀረጸች ነው። ሴቶቹ የሚያወሩ ሰራሁት ምናምን በቃ ሁሉን ነገር እየቀራረጸች ነው። እኔ ለማን እንደምትሰራ እስካሁን ድረስ እኔ ያልገባኝ ነገር ቢኖር ሰራተኛዋ ናት። ለኤፍራታ ነው፣ ለራሷ ነው፣ ለሌላ ሰው ነው? ብቻ እስካሁን ድረስ ያልገባን ነገር ቢኖር የሰራተኛዋ ነው። በሌላ በኩል ደግሞ ገንዬ ናት፣ ገነት እንግዲህ ዛሬ ያፌትንም በማግባቷ ተደስታለች። በቃ ኤፍራታ እናትነቷን ተቀብላለች ማለት ነው። ያፌትም እንግዲህ ኤፍራታ እናቷ የኤፍራታ እናት መሆኗን ስለታወቀ ለገነት እንግዲህ ጋቢ አልብሷታል። ይህ ማለት ኤፍራታ የገነትን እናትነት ተቀብላለች ማለት ነው። እንግዲህ ጉልበት ስማ ጋቢ አልብሳታለች ማለት ነው። ሶ በዚህ መሀል ናታንን ልታገበው ነው ማለት ነው። በጣም ደስ የሚለው ነገር እናቷ ባለችበት፣ ወንድሟ ባለበት ናታንን ልታገበው ነው ማለት ነው። ኤፍራታ እንግዲህ የገንየን እናትነት ተቀብላለች። ገነት መጀመሪያውንም ብትፈራ አይኗን ማየት አልችልም፣ እፈራለው፣ እንዴት ታያታለው ብትልም ግን ደግሞ ኤፍራታ አስተሳሰቧ ተቀይሮ እናትነቷን ተቀብላ ምንም ጥያቄ ሳትጠይቅ በቃ በክብር ከፊቷ ተቀምጣ ነበር ማለት ነው። ሶ ይሄ ነገር በጣም ደስ ብሎኛል። በሌላ ጽዮን ናት። ጽዮን እንግዲህ እስከ ዛሬ ድረስ ምንም ያስታወሰችው ነገር ያለፈውን ነገር አላስታወሰችም። አሁን ደግሞ ኖርማል ቀጥ ብላ እየሄደች ነው ማለት ነው። በመሀል ደግሞ ከዳጊ ጓደኛ ጋር እንግዲህ ቀድሞ የተነጋገሩ ይመስለኛል። ቤዛና ጽዮን፣ ቤዛና ጽዮን ቀድሞ የተነጋገሩ ይመስለኛል። ይህን ሰርግ እንዴት ማስቆም እንዳለባቸው የዳጊ የጓደኛም እንደሚያግዛት ተነጋግሮ ነበር ማለት ነው። ቀድሞ ይህን ነገር ሲያይ ናታንን በጣም ተናዱ ነበር። እኔ አሁን በቀጣይ ክፍል በጣም የሚያሳስበኝ ቢኒያምና የዳጊ ጓደኛ ይጋጫሉ ብዬ በጣም እየፈራውና እየሰገው ነው ማለት ነው። ሌላ ነገር አያሰጋኝም። አሁን ኤፍራታና ናታን በቃ አለቀ። ኤፍራታ ናታንን አገባሽ ማለት እነዛ ሴቶችን ለማውጣትም ይቀላታል ማለት ነው። ምክንያቱም ያፌት ቤት ብዙ ቀን ስለቆየች መረጃዎችን ለማውጣትና ለመውሰድ ይቀላታል። ይህን ኮ ብዙ መረጃ ይዛበት ይሆናል ያፌትን ወይም ደግሞ ያኔ በወደቀበት አጋጣሚ መረጃ ልታወጣ ትችላለች። ግን ደግሞ አክስቱ ስላለች የምትችል አይመስለኝም። ብቻ የዛሬው ክፍል እንደኔ ዘና ያደረገው ካለ በኮሜንት ያስቀምጥልኝ ማለት ነው። ብዙ ክስተቶች ተከስተዋል። ቀጣይ እንግዲህ ያው ኤፍራታና ናታን ይጋቡና ያፌት ወይ ሞቶ ወይም ምስር ቤት ገብቶ ወይም ደግሞ ከእንቅልፉ ጠዋት ሲነቃ ያው ሁሉ ነገር ተጠናቆ ያገኘዋል ብዬ ነው ማ አስበው። በመጨረሻ ሰዓት እንግዲህ ያፌት ሳይሳካለት ቀርቷል። እንደ እንደኔ የተደሰተ ካለ በላይክ ያሳየኝ። ባይ ባይ።